ሚስጥልኝ። የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያ ነው። የመንግስት ኃይሎች ከስምሪት መጥፋት እንደቀጠለ ነው። ጄኔራሉ ደግሞ ለብልጽግና አገለግልበታለሁ ያሉበትን ምክንያት ተናግረዋል። በዝርዝር የሚቀርበው መረጃችን ይሆናል። ሻቢያ በአክሱም ከተማ የፈጸመው ጭፍጨፋ በተለያዩ መርሃ ግብሮች ታስቧል። በአክሱም ጽዮን በዓል ዋዜማ የተፈጸመው ጥቃት ከአምስት ዓመታት በኋላም የሚታወስም ሁነት ነው እንመለከተዋለን። ብልጽግና ጌታቸው ረዳ በቀረቡበት የአልጀዚራው ቃለምልልስ ላይ ጥቅሜ አልተከበረም አለም። በዝግጅቱ ላይ ስለ ጀኖሳይድ መነሳቱም እንዳበሳጨው የሚያሳይ መግለጫን በመንግስታዊ መስሪያ ቤቱ በኩል አውጥቷል። አገዛዙ የፕሮግራሙን አዘጋጅ ጨምሮም የተለያዩ አካላትንም ወንጅሏል። ትሳሙታላችሁ። የብልጽግናው መንግስት በፍርድ ቤት ከእስር የተለቀቁ ፖለቲከኞችን አገተም። በ200 ሺህ ብር ዋስትና የተለቀቁት እስረኞችን መልሶ ወዳልታወቀ ስፍራ መውሰዱም ተሰምቷል፣ ሌላኛው መረጃችን ነው። በዩክሬን እና ሩሲያ መካከል ለአራት ዓመታት የዘለቀውን ጦርነት ለማስቆም በአሜሪካ የቀረበው የሰላም እቅድ ረቂቅ ላይ ተስፋ እንዳላቸው የሩሲያው ፕሬዚደንት ቭላድሚር ፑቲን ተናገሩ። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። መልካም ቆይታ ይሆነላችሁ። ብልጽግና ጌታቸው ረዳ በቀረቡበት የአልጀዚራው ቃለ ምልልስ ላይ ጥቅሜ አልተከበረም አለም። በዝግጅቱ ላይ ስለ ጀኖሳይድ መነሳቱም እንዳበሳጩ የሚያሳይ መግለጫ በመንግስታዊ መስሪያ ቤቱ በኩል አውጥቷል። አገዛዙ የፕሮግራሙን አዘጋጅ ማሃዲ ሀሰንና የአዲስ ስታንዳርዷን ጸዳለ ለማንም ወንጅሏል። የአብይ አህመድ ተሿሚ ሆኖ ብልጽግና ደሞዝ ከሚከፍላቸው ባለስልጣናት መካከል ጀኖሳይድ መፈጸሙን ያመኑ የመጀመሪያው ሰው የሆኑት ጌታቸው ረዳም በአልጀዚራው ቴሌቪዥን ላይ የነበራቸው ቆይታ አገዛዙን ያስደሰ የሚከሰት አልሆነም። የብልጽግና የደህንነት ቢሮና የውጭ ጉዳይ ሚኒስቴር የሚመሩትናም የውጭ ጉዳይ ኢንስቲትዩት በሚባለው መስሪያ ቤት ስር የሚንቀሳቀሰው ሆር ንድቢው ላይ የወጣው መግለጫም ሰሞነኛውን የጌታቸውን ቃለ ምልልስ በማስመልከት መግለጫ አሰራጅቷል። ይህ ድረገጽ ከዚህ በፊት እንደ ዲና ሙፍቲ ሌንጮ ባት ያሉ የገዢው ልሂቃን አባላት ፋኖን ህወሓትና ኤርትራን ስለመውጋትናም ወደብንም ስለመያዝ ደጋግመው የጻፉበት መሆኑም ይታወቃል። የጌታቸው ረዳ ቃለ ምልልስኛል ተወከልንበትን በሚል ባወጣው መግለጫ ሳይጫም ቃለ ምልልሱ የተደረገበት ሁኔታ ከመደበኛው አጠያቂ የወጣ ነው። ሁለቱ ወራትና ከዛ በላይ በፈጀ ጊዜ ተመልካችና ተሳታፊ ተመርጦ የተቀነባበረ ነው በማለትም አጣጥሎታል። አገዛዙ ከራሳቸው ከጌታቸው ረዳ በተጨማሪም ብስራት ለሚያሳይ የተባሉ ተሳታፊ እንዲወክሉት ተደርጎ የተዘጋጀ ቢሆንም ብልጽግና ግን ያልተወከልኩበት አቋሜንም ጥቅሜንም ያላስከበርኩበት ቃለ ምልልስ ነበር በሚል በሆርን ሪቪው በኩል ገልጿል። በዝግጅቱ ላይ የተፈጸሙ ጸረ ሰው ተግባራትን በመዘርዘር የተናገረችው አዲስ ስታንዳርድ አዘጋጇን አንጸድ አለልማን የአብይ አህመድ ተች ና የሞራልና የፖለቲካ ውጥረት የሚፈጥሩ ጥያቄዎችን ያነሳች በማለት የገለጻ ሲሆን፣ ዋና አዘጋጁን መሀዲ ሀሰንን ደግሞም ግልጽነት ለመፍጠር ሲባል ቃለምልልስ የማያደርግ ተቃርኖዎች ላይ የሚያተኩር ይዘት የለች ስራዎችን የሚሰራ ብሎታል። አገዛዙ የሀገሪቱን ሚዲያና ና ጋዜጠኞችን ለእስራት ለስደት ና ለሞት ዳርጎ የአልጀዚራ ጋዜጠኛን ጭምር ባጣጣለበት በዚህ መግለጫው አልተወከልም፣ የእኛ ሀሳብም አልተንጸባረቀም ይላል። ጌታቸው ከጦርነቱ በኋላ ያሳየውን ያሰላለፍ ለውጥ በመወንጀል ላይ እያተኮረም ከሞራል አንጻር እያነሳ የሞገተ ነው የሚለው ይህ የብልጽግና እንግሊዝኛ ክፍሎች የሚጽፉበት ድረገጽ ከሀቅ ይልቅ የተመረጡ ትርክቶችን ያስተጋባ ነው በማለትም አጣጥሎታል። ቃለ ምልልሱን ስለ ጽምዶ ያልተነሳበት ስለ ግብጽ ስለ ምዕራባውያን አጋሮች ስለ ህዋት ምንም ያልተባለበት ኤርትራ በትግራይ ውስጥ እንዲካሄድ ስለምትፈልገው ጦርነት ያልተወራበት ነው እያለ የሚቀጥለው የብልጽግናው መስሪያ ቤት መግለጫም የአልጀዚራው ዝግጅት ትርክትን እንዴት መቆጣጠር እንደሚቻል አሳይት ሆናል ብሏል የጀኖሳይድ ውንጀላን በማስመልከት በተደጋጋሚ በቃለ መጠይቁ ላይ የተነሳው ማስረጃ ስላለ ሳይሆን የጌታቸውን የሞራል በላይነትን በማሳጣት ትርክቱን ለመቆጣጠር ነበር ሲልም ብስጭቱን ጠቁሟል የምዕራባውያን ትኩረት ለመሳብ ተብሎ የተደረገ ማስረጃና ማረጋገጫ በሌላቸው እንጀራዎች ላይ የተመሰረተ ቃለ ምልልስ ነው ሲልም አጣጥሏል። በአጠቃላይ ተበልጠናልና ተጋልጠናል የሚል ይዘት ያለው ይኸው መግለጫ ያገዛዙ ሌሎች ሹማምንት ለምን በአለም አቀፍ ሚዲያ ላይም ሆነም በሀገር ውስጥ ቃለ ምልልስ እንደማይሰጡ ግን ያለው ነገር የለም። ቁጭት አዘል መግለጫው ጌታቸውም ሆኑ ብስራት የተባሉት ግለሰብ እኛን አልተከላከሉንም የሚልና ጋዜጠኛውና ተሳታፊዎቹን ደግሞ ብልጽግና ለአለም አጋልጧል በሚል ብሶት ላይ ያተኮረ ነው። የመንግስት ኃይሎች ከስምሪት ቀጠና መጥፋት እንደቀጠለ ነው። ጄኔራሉ ደግሞ ለብልጽግና አገለግልበታለሁ ያሉበትን ምክንያት ተናግሯል። የ2017 ማጠናቀቂያም የመከላከያ ሰራዊቱ ግምገማ ወቅት በሰፊው ከሰፈሩ ጉዳዮች መካከልም የሰራዊቱ ከስምሪት ቀጠናዎች መጥፋት፣ ታጣቂዎችን ከነጦር መሳሪያቸው መቀላቀል የሚለው እንደሚገኝበት መዘገቡ የሚታወስ ነው። ይህ አሁንም በአማራ ክልል በተለይ ቀጥሏል። የክልሉ የሚልሻና አድማ ብተን አባላት እንደዚሁም የመከላከ መከላከያ ሰራዊት አባላት ከስምሪት ስፍራዎች እየጠፉ የተወሰኑት ደግሞ ወደ ታጣቂዎችም እየተቀላቀሉ ስለመሆናቸውም ታውቋል። በጎጃም ቀጠናም እነፍሴ ሳር ምድር፣ በዚሁ አካባቢ ድጎ ጽዮን፣ ወልዲያ ቅርብ ርቀት መርጦ ባለፉት ሁለት ቀናት ወደ ፋኖ ኃይሎች የተቀላቀሉ የመንግስት ወታደሮችን በአብነት የሚጠቀሱ ናቸው። በተመሳሳይ በደጀና አካባቢም ከአስር በላይ የሚሆኑ የክልሉ የጸጥታ አካላት ወደ ፋኖ ኃይሎች መቀላቀላቸው ሰምቷል። በክልሉ የተለያዩ አካባቢዎች ወደ ታጣቂዎች ከሚጓዙ የመንግስት ኃይሎች በተጨማሪም የወታደሮቹ ከስምሪት ቀጠናቸው በተለያየ መንገድ መጥፋትን በየጊዜው እየጨመረ የሚገኝ ነው። ጠፍቶ ወደ ቤተሰብ መመለስ፣ ከአካባቢው መሰወርና ታጣቂዎችን መቀላቀል ደግሞ እነዚህ የጸጥታ አካላት የሚገለጹበት ሁነት ነው። በአውደ ውጊያዎች መበራከትና መራዘም፣ መሰላቸት፣ የውጊያ አላማ ማጣት ውስጥ የሚገኝ ሰራዊትን እያዘዙ ከሚገኙና ከገዛ ወንድሞቹ ጋር እያዋጉ ካሉ አዛዦች መካከል አንድ የሆኑት ደግሞ በቅርቡ የማዕረግ እድገት የተሰጣቸው የአስራ አንደኛ ክፍለ ጦር መከተል ጠቅላይ አዛዥ የሆኑት ሜጀር ጀነራል ዘውዱ ሰጣርጌ ይገኙበታል እኔ ወታደራዊ አዛዥ ለብልጽግና አገዛዝ አገለግልበታለሁ ያሉበትን ምክንያት ሲያስቀምጡ ደግሞም በህዝብ የተመረጠ መንግስት ስለሆነ ነው እናንተም ተመረጡና እናገልግላችሁ በማለት ነው ይሄ መንግስት የተመረጠ መንግስት ነው በማን በህዝብ በህዝብ የተመረጠ መንግስት ደግሞ በኃይል አይወርድም የሚል ህገ መንግስታዊ ድንጋጌ አለ ነገር ግን ብልጽግናን እወዳደራለሁ የሚል የተሻለ ሀሳብ ካላቸው ፓርቲ መስርተው ነገ ይምረጣቸው ነው። ህዝብ ካልመረጠ ህዝብን አስገድደ ስልጣን መያዛቸው እኒህ ወታደራዊ አዛዥ የሀገሪቱ ሰላማዊ የፖለቲካ ተቃውሞ መድረክ ተዘግቶ ጠቅላይ ሚኒስትሩን በፌስቡክም በፓርላማ መተቸት ዘብጥያ የሚያስወርድ መሆኑን የሰሙ አይመስልም። ሌላው ቀርቶ አትግደሉም ብሎ በሰልፍ መጠየቅ ከራሳቸው ከብልጽግናው ሹም አትጩሁ ጩኸታሞች፣ የሚል መልስ እንደሚያሰጥም የነገራቸው ያለ አካል ያለም አይመስልም። ጀኔራሉ በህዝብ የተመረጠ የሚሉት መንግስት በኦሮሚያ ክልል ብቻውን እንደተወዳደረም በትግራይ ክልል ምንም አይነት ምርጫን እንዳላካሄደም በሶማሌ አፋር አማራና ቤንሻንጉል ጉምዝ ክልል ጥቂት በማይባል አካባቢ እንኳን ፍትሃዊ ምርጫ ምርጫን ራሱ እንዳላከናወንም በአማራ ክልልም ከዋና ዋና ከተሞች በስተቀር በሌሎች አካባቢዎች ይሄውኑ የሚባል ፉክክር ባልተደረገበት ሁኔታም አደረጉት ያለው ምርጫን አሸነፉ የሚል አገዛዝን እያገለገሉ እንደሆነ የተረዱም አይመስልም። ዘውዱ ሰጣርጌ ጠንካራ ተፎካካሪ ሆኑኛል በሚል ብልጽግና ጀዋርንም፣ ልደቱንም፣ እስከንድርንም በቴንም ያሰረበት ወይም ደግሞ የገደለበትን ምርጫ የሚያደርግ አገዛዝን ስልጣኑን ለማስቀጠል ጦር የሰበቁ ስለመሆኑም የሚያውቁ ስለመሆኑ ያጠራጥራል። ሻዕቢያ በአክሱም ከተማ የፈጸመው ጭፍጨፋ በተለያዩ መርሃ ግብሮች ታስቧል። በአክሱም ጽዮን በዓል ዋዜማ የተፈጸመው ያ ጥቃት ከአምስት ዓመታት በኋላም የሚታወስ እውነት ነው። ከአምስት ዓመታት በፊት አገዛዙ የውጭም የውስጥም ኃይሎችን አስተባብሮ ትግራይ ውስጥ ጦርነት በሚያደርግበት ወቅት አክሱም በጉጉት የምትጠብቀው የጽዮን ክብረ በዓል ዋዜማ ቀናት የደገሰላት ጅምላ ጭፍጨፋን ነበር። ከህዳር 18 እስከ በዓል ሁለት በከተማው ወንድ የተባለ እየታደነ የሚረሸንባቸው አስከሬን ማንሳትም የተከለከለባቸው ቀናት አልፈው እነሆ ከአምስት ዓመታት በኋላ ብልጽግናና ሻዕቢያ የፈጸሙት ጭፍጨፋ በሻማ እየታሰበም የአክሱም ጽዮን በዓል ደግሞ በድምቀት እየተከበረ ይገኛል። የትግራይ ክልል የመገናኛ ብዙሃንም በተለይም ደግሞ ሻዕቢያ የፈጸመውን ያን ዘግናይ ድርጊትን በተለያዩ መርሃ ግብሮች እየታሰበ ስለመሆኑ ዘግቧል። በወራሪው የኤርትራ ሰራዊት ህዳር 19 2013 በአክሱም ንጹሐን ዜጎች ላይ የፈጸመው ጭፍጨፋ እጅግ ዘግናኝና ዓለምን ያስደነገጠ ነበር። በአክሱም ህዝብ ላይ ወራሪው የኤርትራ ሰራዊት የፈጸመው ጄኖሳይዳዊ ጦርነቱ የትግራይ ህዝብን የማጥፋ በዚህ አመት ከነበረው የሻማ ማብራት መርሃ ግብር ባሻገር አንረሳውም እንዳይደገም የሚል የሩጫ መርሃ ግብር በአክሱም ተከናውኗል። ከአምስት አመታት በፊት የኢትዮጵያው ጠቅላይ ሚኒስትር የሀገሪቱን ሙሉ የፖለቲካና ወታደራዊ አቅም እንደዚሁም የጎረቤት ሀገራትን ጦር አስተባብረው በትግራይ ክልል ውስጥ ባካሄዱት ዘመቻ በአንድ ቀን ተኩል ጭፍጨፋ በመቶዎች የሚቆጠሩ የአክሱም ነዋሪዎች እንዲገደሉ የተደረገው ህዳር 18 እና 19 2013 ዓ ምት እንደነበር የአምነስቲ ኢንተርናሽናል መረጃ ያሳያል። በዛ ጭፍጨፋ ከአንድ ቤተሰብ ብቻም ከሶስት ሰው በላይ የተገደለበትና የሻዕቢያና የብልጽግና ኃይሎችም የፖለቲካ እጥበት በሚል ባካሄዱት ጅምላ ግድያ ከ12 ዓመት በላይ የነበሩ ወንዶች ሲገደሉ ያሉ ስለመሆናቸው በወቅቱ ሲገለጽም ነበር። በብልጽግናው መንግስት ግብዣና ትብብር በሻዕቢያ ጦር ወደ አንድ ሺህ የሚጠጉ ነዋሪዎች እንደተጨፈጨፉባት የሚነገርላት ታሪካዊቷ የአክሱም ከተማም ሰማዕታቷን በሻማ ማብራትና በጸሎትም አስባለች። የሻቢያ የሻቢያና የብልጽግና ኃይሎችም ከአስራ ሁለት ዓመት በላይ የሆኑ ወንዶች በጅምላ እንዲገደሉ ካደረጉ ለሁለት ቀናት ማስከሬን እንዳይነሳ ከልክለው እንደነበርም ሂውማን ራይትስ ዎች በወቅቱ ማጋለጡ አይዘነጋም። በከተማ በየአመቱ የሚከበረው የህዳር ጽዮን በዓለም በ2013 አስከሬን በማንሳትና በመቅበር እንዳለፈ ነዋሪዎች ያስታውሳሉ። የአክሱም ነዋሪዎች በጅምላ የተጨፈጨፉ ወገኖቻቸውን አስከሬን እንዲያነሱ ተፈቅዶላቸው ቀብር በሚያከናውኑበት ህዳር 21 2013ም ጠቅላይ ሚኒስትሩ በፓርላማ ቀርበው አንድም ሲቪል ሳንገድል መቀለገባን ብለው ንግግር ያደርጉ ነበር። ዳንሻ ላይ፣ ሽራሮ ላይ፣ አድ ሀገራይ ላይ፣ አድዋላ ላይ፣ አድ ነብሪት፣ አድ ዳሮ፣ ሽሬ፣ ሰለክለካ፣ አክሱም፣ አድዋ አዲግራት እዳጋ ሐሙስ፣ ዛላምበሳ፣ መቀሌ፣ አንዲት ከተማ አንድ ሰው አልገደለም። መከላከያ የማንም ሀገር ወታደር ቢሆን ከዚህ በልጥ ብቃት ማሳየት አይችልም። በጣም ዲሲፕሊንድ ጀግና ወታደር ነው። አገዛዙ በፍርድ ቤት ከእስር የተለቀቁ ፖለቲከኞችን አገትም። በሁለት መቶ ሺህ ብር ዋስትና የተለቀቁ እስረኞችን መልሶ ወዳልታወቀ ስፍራ መውሰዱም ተሰምቷል። ማሰር፣ ማገት፣ ማፈን፣ መግደል መገለጫው የሆነው የብልጽግናው መንግስት ደጋግሞ የፍርድ ቤት ትዕዛዞችን ሽሯል። ከዛም የሰላማዊ ተቃውሞ የፖለቲካ ምህዳሩ ሰፊ ነው የሚል ተረት ተረትን ሲያቀርብ ይደመጣል። የሆኖ ሆኖ ትናንትም በእስር ላይ የነበሩ ሰዎች በፍርድ ቤት ከተለቀቁ በኋላም መልሶ ማገቱ ተሰምቷል። ከነዚህ ውስጥ የቀድሞ የህዝብ ተወካዮች ምክር ቤት አባል ይገኙበታል። የቀድሞ የፓርላማ ባሉ የሆኑት አቶ አብዱራህማን አህመድዲንን ጨምሮ ዋስትና የተፈቀደላቸው የፖለቲካ እስረኞች ሂደቱን ጨርሰው ከማረሚያ ቤት ሲወጡ ከበር ላይ ወዳልታወቀ ስፍራ መወሰዳቸውንም ቤተሰቦቻቸው ለመገናኛ ብዙሀን ተናግሯል። ከሳቸው በተጨማሪ መኮንን ደሳለኝና ግዛቸው ታምር የተባሉ ሰዎችን በተመሳሳይ ደብዛቸው መጥፋቱን የተገለጸው ሶስቱ ፖለቲከኞች ትናንት አመሻሽ ላይ ከቂሊንጦ እስር ቤት ሲወጡ በር ላይ ሲጠባበቁ በነበሩ ሰዎች ታፍኖ መወሰዳቸውም ታውቋል። እነዚህ ግለሰቦች አገዛዙ በበርካታ ፖለቲከኞችና ጋዜጠኞች ላይ እንደሚያደርገው ሁሉም የሽብር ክስ አቅርቦባቸው እንደነበር የታወቀ ሲሆን በሁለት መቶ ሺህ ብር ዋስ እንዲለቀቁ በፍርድ ቤት ከተወሰነ በኋላ ለእያንዳንዳቸውም ከእነዚህ ግለሰቦች ይህንኑ ገንዘብ ተቀብሏቸዋል። ይሁን እንጂ ከስምንት ወራት ላላነሰ ጊዜ አስሯቸው የነበሩ ሰዎች ከእስር ቤት ሲወጡ ጠብቆ እንደገና አግቶ መውሰዱ ተሰምቷል። በሩሲያና ዩክሬን መካከል ለአራት ዓመታት የዘለቀውን ጦርነት ለማስቆም በአሜሪካ የቀረበው የሰላም እቅድ ረቂቅ ላይ ተስፋ እንዳላቸው የሩሲያው ፕሬዝደንት ቭላዲሚር ፑቲን ገለጹ። ፕሬዚደንት ቭላዲሚር ፑቲን በኪርጊስታን ጉብኝት ባደረጉበት ወቅት ለጋዜጠኞች በሰጡት መግለጫም የአሜሪካ የሰላም እቅድ የሩሲያን አቋም ግምት ውስጥ ያስገባ ቢሆንም አንዳንድ ጉዳዮች አሁን መታረም አለባቸው ብሏል። የሰላም ረቂቅ እቅዱ ለወደፊት ስምምነቶች መሰረት ሊሆን እንደሚችልም ተናግሯል። ፕሬዚደንት ቭላዲሚር ፑቲን በተጨማሪም የአሜሪካው ፕሬዚደንት ዶናልድ ትራምፕ ልዩ መልእክተኛ ስቲዊትኮፍ በቅርቡ ወደ ሞስኮ በመጓዝ ተጨማሪ ንግግሮችን እንደሚያካሄዱም አረጋግጧል። ውይይታቸውን በሩሲያ ቁጥጥር ስር የሚገኙ የዶንባስ ና ክሪሚያ ግዛቶች ጉዳይ ላይ እንደሚያተኩር ነው የጠቆሙት። የሩሲያው መሪ ያክለው ማናቸውም የወደፊት ስምምነቶች ሩሲያ በዩክሬን ውስጥ ያላትን የግዛት ጥቅሞች እውቅናን መስጠትና በዓለም አቀፉ ማህበረሰብ ዘንድም ተቀባይነት ሊኖረው ይገባል ማለታቸውን የዘግበው አልጀዚራ ነው። የዩክሬን ፕሬዚደንት የጽሕፈት ቤት ኃላፊ የሆኑት አንድሪያ ይርማክ የእቅዱ ሙሉ ዝርዝር ገና ባለመደረጉን አንስተው የአሜሪካና የዩክሬን ባለስልጣናት በቀረበው እቅድ ላይ መስራታቸውን ይቀጥላሉ ብለዋል። አሜሪካ ባለፈው ሳምንት ባለ 28 ነጥብ የሰላም እቅድ ያቀረበች ሲሆን እቅዱ በሩሲያ ና ዩክሬን መካከል ለአራት ዓመታት የዘለቀውን ጦርነት ለመቋጨት ተስፋ የተጣለበት ነው ተብሏል። የተወደዳቸው የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበርም። አበቃን፣ ቸር ያሰማን።